ቅዱስ አሀዱ አምላክ አሜል ክቡራና ይንት እግዚአብሔር ካህናት አባቶቼ ወንድሞቼ ዲያቆናት፣ እንዲሁም በክርስቶስ ክርስቲያን በወልዱ ሌሰኛችው የአምላካችንና የመድኃኒታችን ኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እናታችንም የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት በሁላችን ላይ ይሁን። አቤቱ የዘመናት ባለቤት የፍጥረታት ጌታ የቅዱሳን አምላክ ልዑል እግዚአብሔር ሆይ በቸርነትና በጸጋ በፍቅርህና በሞገስ ለዚህ ጊዜ ላይ ሳ ስላደረስክ እናመሰግናለን። ኢትዮጵያ ሀገራችንን ህዝበ ክርስቲያን ጠብቅልን፣ የታመሙትን ፈውስ፣ የታሰሩትን አስፈታልን፣ የሞቱን በአብርሃም በይስሐቅ በያዕቆብ አጠገብ አስቀመጠልን አገልግሎታችን መካከል ተገኝተህ እንድትባርከን ያንተ ቅዱስ ፈቃድ ይሆንልን። ቸርነት ምረት በእኛ ላይ ይደርብን። ማህበራችንን፣ ጉባኤያችንን ባርክልን። የጀመርነውን ህንጻ ቤተ ክርስቲያን ለፍጻሜ ያብቃልን። አሜን። አቡነ ዘበ ሰማያት ንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ። በደላችንን የሚቅር በለን እኛም የበደልን ይቅር እንደምንል አቤት ወደ ፈተናም አታግባን ከክሁሉ አደን እንጂ መንግስት ያንተ ናትና ሀይ ክብር ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም በመላኩ በቅዱስ ገብርኤል ሰላምታ ሰላምን እንልሻለን። በሀሳብሽ ድንግነሽ በስጋሽም ድንግነሽ ጥልቅና እግዚአብሔር እናት ወይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ወይ ደስ ይበልሽ፣ ወደ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ብርታንና እምረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌተ አምላክ የመድኃኒት የኢየሱስ ክርስቶስ ሆይ የወገኖችን ወገኖችን ኃጢአት ይቅርበል። እያወቅን በድፍረት ና ውቀ ማለት በሌሊት የተሰራውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። የእግዚአብሔር ሰላም ጸጋ ከእናንተ ጋር ይሁን። እንግዲህ እንደተለመደው በዚህ ሰዓት እና በዚህ ደቂቃ የወንጌል አገልግሎት ሰዓት የሚሰጥበት ስለሆነ በቀጥታ የወንጌል አገልግሎቱን እንጀምራለን ማለት ነው። በኋላም እንደተለመደው ደግሞ በኬፋ የቴሌግራም ቻናል ላይ የተለያዩ ጥያቄዎችን እናነሳና እንነጋገራለን። ከዛ በፊት ግን ለተወሰነ ደቂቃ ቃለ እግዚአብሔርን እንሰማለን በሉቃስ ወንጌል ላይ ምዕራፍ አንድ ከቁጥር ሀያ ስድስት መነሻ እናደርግና ከቁጥር ሀያ ስድስት እስከ ሰላሳ ዘጠኝ ያለውን ቃል ለተወሰነ ደቂቃ እነጋገርበታለን። የትምህርታችን ርዕስ የሚሆነው በዚህ በሉቃስ ወንጌል ምዕራፍ አንድ ከቁጥር 38 ላይ እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ የሚለውን ቃል አንስተን እንነጋገራለን። ይህ ቅዱስ ቃል መታዘዝን ያመለክታል፣ እሺ ማለትን ያመለክታል፣ መንፈሳዊ ብቃትም ይገልጻል። እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። አንተ ካልክሺ እኔ ደካማ ነኝ፣ እኔ ሰነፍ ነኝ። እኔን ስንፍናዬን አይተህ አንተ በሩቅ ያለውን መንፈሳዊ እውነታ፣ ይህንን መንፈሳዊ እውነታ በመመልከት የእግዚአብሔርን ቃል እንድሰማና እንዳዳምጥ እንድታዘዝ መልእክት ስላልስተላለፍክልኝ ስለዚህ የጌታ ባሪያ እንደ ቃልህ ይሁንልኝ ነው። የመላኩን ንግግር በእምነት መቀበል መታደል ነው። አንዳንድ ጊዜ ያየነውን ነገር እንኳን አምነን የማንቀበል ሰዎች አለን። ያየነውን ነገር ሰምተን መፈጸም ማስተዋል የሚያቅተን ሰዎች አለን። እናታችን ቅድስተ ቅዱሳን ድንግል ማርያም ግን እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለችው፣ ነው እንደ ቃልህ ይሁንልኝ። እሺ ማለት መታዘዝ ነው። መታዘዝ ነው የነገሩ መነሻ። ሁላችንም በመጽሐፍ ቅዱስ ላይ ዘወትር መምህራኑ፣ ሰባኪያኑ እየነገሩን እያስተማሩን ለምደነዋል። በስድስተኛው ወር መልአኩ ገብርኤል ናዝሪት ገሊላ ወደምትባል ከተማ ተላከ ነው የሚለው። ናዝሪት ገሊላ ወደምትባል ከተማ የእግዚአብሔር መልአክ ተልኮ መጣ። የተላከበት ምክንያት ስላለው በመጨረሻው ዘመን በድቅድቅ ጨለማ ያለውን አለም እግዚአብሔር በአንድያ ልጁ ሊያድነው ስለፈለገ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል መጽሐፍ ቅዱሱ። እንግዲህ የእግዚአብሔር መልአክ ተልእኮ ነው፣ ለእናታችን ለቅድስት ድንግል ማርያም ወንድ ልጅ እንደምትወልድ የነገራት ማለት ነው። የእመቤታችን ሕይወት በቤተ መቅደስ ውስጥ ማደግ ነው። የእመቤታችን ሕይወት ከእናትና ከአባት ተለይቶ መኖር ነው። የእመቤታችን ሕይወት ከመላይክት ጋራ በመቅደስ ውስጥ የኖረች እናት ናት። ስለዚህ ድንገት ባላሰበችውና ባልገመተችው ጊዜና ሰዓት ተቃዋሚ ፈታኝ ጠላት ቢመጣም ይህንን ፈታኝ ጠላት ይህንን ተቃዋሚ ጠላት ግን በወቅቱ በነበረው ዘካርያስ በሚባለው ካህን በአክስቷ ባል አማካኝነት ፈተናውን እንድትወጣ በጸሎት አባቴ በጸሎት ያስቡኝ በማለት ከቤተ መቅደሱ ከወጣች በኋላ በቤተ መቅደሱ ያሉ ካህናት በጸሎት እንዲያስቧት ተናግራለች ማለት ነው። ለዚህ ነው እኛ ከመቤታችን የለመድነውን ንስሐ አባታችን ጋር ሂደን አባ ባኮትን በጸሎት ያስቡ፣ ፈተና በዝቶብኛል አባቴ ባኮትን በጸሎት ያስቡ፣ እንዲህ አይነት ችግር ገጥሞኛል የምንለው። ስለዚህ የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋራ ነው አላት። ተመልከቱ። እንግዲህ በስድስተኛ ወር የእግዚአብሔር መልአክ ተልኮ የተናገረው ቃል ምንድን ነው ሲባል፣ ጸጋ የሞላብሽ ነው። አሁን በሕይወቷ ውስጥ የእግዚአብሔር ጸጋ እንዳለ ባታስተውልም የእግዚአብሔር ልጅ እንደሆነች፣ ወደ መንፈሳዊ ጸጋ ብቃትነት፣ ወደ መንፈሳዊ የእግዚአብሔር ሰማያዊ መድረክ ለመውጣት ግን እሷ ብቻ ሳይሆን በቤተ መቅደሱ ያሉት ካህናትም ይመኛሉ፣ ያስባሉ ነፃ የሚያወጣቸውን ፍጥረታት በዚህ ምድር ላይ ያሉ ፍጥረታት ነፃ የሚያወጣቸውን አባት ይፈልጋሉ። ነፃ የሚያወጣቸውን ጌታ ይፈልጋሉ። ነፃ የሚያወጣቸውን ፈጣሪ ይፈልጋሉ። እንደ ማንኛውም ፍጡር ነፃ የሚያወጣትን አምላክ ታመልካለች። ከምን ነፃ የሚያወጣትን ከዘመኑ ጨለማ። በብሉይ ዘመን የነበረው ጨለማ በጣም አስቸጋሪ የሆነ ጨለማ ነው። ደስታ የሌለው ጨለማ ነው። ደስታ የሌለው ህይወት ነው። ፈተና ያለበት ህይወት ነው። ሰላም የሌለበት ከቅድስና የሚለይ ፈተና በጣም አስቸጋሪ የሆነ ዘመን ያለበት ወቅት ነው። ስለዚህ ከእንደዚህ አይነት ክፉ መከራ መውጣት ትፈልጋለች። በእናቷ በሃና ማዕፀን በነበረችበት ጊዜ ከእናቷ ጋር በማዕፀን እያለች ተሰዳለች ወደ ሊባኖስ ተራራ። የገጠማትን ፈተና ከእናትና ከአባቷ የሰማችውን ነገር ስለምትፈራ እንደ ማንኛውም ሰው በእግዚአብሔር ብርሃን መጓዝ ስለምትፈልግ የእግዚአብሔርን አድኖ ትመለከት ነበረ። ስለዚህ ቅጽበታዊና ድንገታዊ የሆነ ነገር በስድስተኛ ወር ወደ እሷ ተላከ። ደስ ይበልሽ፣ ጸጋ የሞላብሽ ሆይ ማለት በጣም የሚገርም ነገር ነው። የስደተኛ ልጁና ዘመድ የሌለው ልጁና ቤተሰብ የሌለው ልጁና ጋሻ የሌላቸው ሆነው ከተራራ ወደ ተራራ ከአንድ ሀገር ወደ አንድ ሀገር እያሳደዷቸው፣ እሷን በመጽነሷ የተነሳ በሐናና በአባቷ በያቄም ላይ የተፈጠረውን ነገር ስታስብ እሷ ደግሞ ድንገት ጸጋ የሞላባት ሴት ሆና ራሷን ስትመለከት የመላኩ ንግግር አስደንግጧታል። ጸጋ የሞላብሽ ሆይ ጌታ ከአንቺ ጋራ ነው ተባለች። ተመልከቱ፣ በፊት ሰው ቤተሰቦቿ ሰው አልነበራቸውም፣ የሚረዳቸው ሰው ጋሻ የሚሆናቸው ሰው ከአይሁዳውያን ዱላ፣ ከአመፀኞች ዱላ፣ ከአመፀኞች መከራ ሊያድናቸው የቻለ የለም። ስለዚህ ስላልዳኑ አልዳኑ ወደ ተራራ ወደ ሌላ አገር ተሰደው ይሄደዋል። እሷንም በስደት ነው በተራራ የወለደቻት አና ስለዚህ የስደተኛ የባይታወር ልጅ ሁና ብቸኛ ሆና ደግሞ በቤተ መቅደስ አድጋ ሰው ከጎኗ ያልነበራት የእናቷ ጠረን የአባቷ ጠረን የተለያት ከመላእክት ጋር በመቅደሱ የምትኖር ልጅ ናት። በመቅደሱ የምትኖር ልጅ ናት። ጸጋ የሞላብሽ ሆይ ጌታ ካንቺ ጋራ ነው የሚል ነገር ሲመጣ ደግሞ በጣም ያስደነግጣል። ከመቅደሱ እንድትወጣ ተደርጋለች። ብቻዋን ነው ያለችው። አሁን በዮሴፍ ቤት ውስጥ ነው ያለችው። ዮሴፍ ሰራተኛ ሆና ነው ያለችው። ስለዚህ ጌታ ከአንቺ ጋራ ነው የሚለው ቃል አስደንጋጭ ነው፣ ያስፈራል። ወደ መቅደሱ ገብታ ይህንን ነገር ለማረጋገጥ ሞክራለች። የሚቀየር ነገር አይደለም። እግዚአብሔር ያመጣውን ነገር ማንም ሰው ሊቀይረው አይችልም። ይገርማቸዋል። ሰዎች ቢሰበሰቡ እግዚአብሔር የሰጣችውን ነገር ማንም ሰው መቀማት አይችልም። እግዚአብሔር ራሱ ካላነሳው በቀር እግዚአብሔር ደግሞ ሰው አይደለም። የሰጠውን ነገር አይቀማም። ክፋታችን የተሰጠን ነገር እንዲደበዝዝ ያደረገዋል እንጂ ነውራችን የተሰጠን ነገር እንዲከስም ያደረገዋል እንጂ፣ ከዛ ውጭ እግዚአብሔር የሰጠውን ነገር ድጋሜ መልሶ አይወስድም። ጸጋ ከአንቺ ጋራ ነው፣ አንቺ ከሴቶቹ መካከል የተባረክሽ ነሻል። ጭራሽ የሚበልጠው ጸጋ ከአንቺ ጋራ ነው፣ እግዚአብሔር ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ይሄ ቃል በጣም የሚገርም ነገር ነው። ተመልከቱ ክርስቲያኖች፣ ማንም ያልተነገረው ለእሷ የተነገራት ጸጋ አግኝተሻልና የእግዚአብሔር ጸጋ በአንቺ ሞልቶብሻልና ጌታ ከአንቺ ጋራ ነው የሚለው ቃል የሚገርም ነው። ጌታ ከአንቺ ጋራ ነው። ጌታ ከአንተ ጋራ ነው የተባለለት አለ አሁን በመጽሐፍ ቅዱስ። እግዚአብሔር ከአንተ ጋራ ነው፣ በርታ፣ የጸጋ ማደሪያ ሆናል፣ በርታ የተባለ ከመቤታችን ከቅድስት ድንግል ማርያም በስተቀር ማለት ነው። አትፍራ የሚል በብዙ ቦታ ላይ በመጽሐፍ ቅዱስ ለዘካርያስም አትፍራ ልጅ ተወልዳለ፣ ተብሏል። እንደዚሁም ደግሞ ለተለያዩ ቅዱሳንም አትፍሩ፣ የእግዚአብሔር መልአክ ከእናንተ ጋር፣ እኔ ከአንተ ጋር ነኝ የሚል የእግዚአብሔር መልአክ መልእክት ተልኮባቸዋል። ግን ጸጋ የሞላብህ የሞላብሽ ተብሎ ግን የተነገረ የለም። ጌታ ከአንቺ ጋራ ነው፣ አንቺ ደግሞ ከሁሉም ትበልጫለሽ። ተመልከቱ ከሴቶች መካከል የተለየሽ ነሽ። ከፍጥረታት ከሴቶች ፍጥረታት መካከል የተለየሽ ነሽ፣ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠ ይችላል። ምክንያቱም ይሄ ቃል በጣም አስደንጋጭ ስለሆነ በመቅደሱ ያልሰማችውን፣ በመጽሐፍ ተጽፎ ያላየችውን፣ መጽሐፍትን ስታነብ ስታገላብጥ ያላየችውን አዲስ በህይወቱ አዲስ የሆነ ነገር ማንነቷን ታውቃለች። አባቷን እናቷን ታውቃለች። ከየት ተነስታ ወደ መቅደሱ እንደመጣች ታውቃለች። የቤተሰቦቿን መከራ፣ በቤተሰቦቿ ላይ ሲደርስ የነበረውን ችግር ታውቃለች። ለምን ጊዜው እንዲህ አይነት ክስተት ተከሰተ ነው? እግዚአብሔር የወደቁትን ያነሳል። ክርስቲያኖች ታውቃላችሁ፣ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ደግሞ የወደቁትን ሰዎች ያነሳል። እግዚአብሔር ሰው የሌላቸውን ሰዎች ሰው ይሆናቸዋል ሰው የለኝም የሚሉትን ዘመድ የለኝም የሚሉትን ወገን የለኝም የሚሉትን ቤተሰብ የለኝም የሚሉትን ብቸኛ ነኝ የሚሉትን ሉል እግዚአብሔር ከፍ ያደረጋቸዋል። የወደቁትን ወደ ከፍታ ያወጣቸዋል። ብቸኞችን ሰው ይሰጣቸዋል። ግራ የገባቸውንን በሚደነቅ ብርሃን እንዲመላለሱ ያደርጋቸዋል። የእግዚአብሔር ድንቅነቱና ምረቱ በዚህ ነውና በዛ ነው ከዚህ እስከዛ ነው ተብሎ ሊገደብ ሊወሰን አይችልም። እግዚአብሔር ታላቅ ነው፣ እሱም የሚሳ የሚሳነው ነገር የለም። ስለዚህ ብቸኛ ነበረች ከመቅደሱ እስከ መሰደድ ድረስ ከመቅደሱ ትውጣልን ተብላ የተገፋች ብቸኛ ሴት አባቴ በጸሎት አስቡ ብላ ዘካርያስን ጥላ ቤተ መቅደሱን ጥላ የሸሸችላቸው ሴት ናት። እግዚአብሔር ግን ወደ እሷ መጥቷል። የተገፋችሁ ሰዎች እግዚአብሔር ወደ እናንተ ይመጣል። ብቸኛ ነኝ ብላችሁ የምታዝኑ ሰዎች እግዚአብሔር ወደ እናንተ ይመጣል በመከራ ውስጥ ነው ያለ፣ ነው ብላችሁ የምታዝኑ የምትተክዙ፣ ዙሪያ ጨለማ ከቦኛል ብላችሁ በፍርሃት ያላችሁ ሰዎች አንድ ቀን እግዚአብሔር ፍርሃታችሁን አይቶ ድንጋጤያችሁን አይቶ ጭንቀታችሁን አይቶ ችግራችሁን አይቶ ወደ እናንተ ይመጣል። ለእግዚአብሔር የሚሳነው ነገር የለም። ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች ነው አዲስ ነገር በሕይወቷ በዚህ ምድር ላይ ከተፈጠረች ጀምሮ ሰምታውና አይታው የማታውቅ ነገር። አንደኛ በባይታ አውርነት ካለፉ ቤተሰቦች የተወለደች ሴት ስትሆን ጌታ ከአንቺ ጸጋ ሞልቶብሻል፣ አትፍሪ የሚል ጸጋ፣ እግዚአብሔር ከአንቺ ጋራ ነው የሚል። ከዛስ ጌታ ከአንቺ ጋራ ነው። ቀጥሎስ፣ አንቺ ከሴቶች ትበልጫለሽ። እነዚህ ሶስት ነገሮች በጣም የሚደንቁ ናቸው። ደስ ይበልሽ፣ የደስታ ማደሪያ ነሽ፣ ጸጋ የሞላብሽ ሆይ ተብላለች። ይሄ በጣም አስደንግጧታል። እኔ ማነኝ እንድትል አድርጓታል። ማነኝ እኔ? በምን አይነት ምክንያት፣ በምን አይነት ዘመን፣ በምን አይነት ጊዜ፣ በምን አይነት ሰዓት ይሄ ነገር ወደ እኔ መጣ? ምን አይነት ጸጋ ነው በእኔ ህይወት ውስጥ ያለው? ምን አይነት ነገር ነው? እንዴት አይነት ንግግር ነው? እንዴት አይነት ሰላምታ ነው የሚል ነገር ተናገረች ማለት ነው። ጸጋ የሚለው ቃል በጣም አስደንግጧታል። ጌታ ከአንቺ ጋራ ነው ብቸኛ አይደለሽም። አንቺ ጋራ ጌታ አለ፣ ከአንቺ ጋራ ክርስቶስ አለ። ከጎንሽ አይደለም በቀኝሽ በግራሽ በፊትሽ በኋላሽ አይደለም። ጌታ ከአንቺ ጋራ ነው ስትባይ በማሕፀንሽ ውስጥ ነው። ነው የሚገርማችሁ ነገር በማንኛውም ህይወት ውስጥ የእግዚአብሔር ኃይል ሊኖር ይችላል የሚጠብቀን መልአክ በቀኝ በግራ ሊኖር ይችላል። በማሕፀን የሚቀመጥ ጌታ ግን ለማንኛችንም አልተሰጠንም። ተመልከቱ፣ ጌታ ከአንቺ ጋራ ነው። በቃ ጌታን የምስፀንሽው ሴት አንቺ ነሽ። እግዚአብሔር የመረጠሽ እግዚአብሔር የወደደሽ እግዚአብሔር የፈለገሽ እግዚአብሔር ማደሪያው እንድትሆን ያነፀሽ የገነባሽ ጌታ ከአንቺ ጋር ነው የሚለው ቃል በጣም አስደንግጧታል። ከዛ በመቀጠል ከሴቶች ሁሉ ትበልጫለሽ ነው። ከሴቶች ሁሉ በዚህ ዓለም ላይ ካሉት ሴቶች መካከል አንቺ ትልቅ ያለሽ አንቺ ትበልጫለሽ። አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከሴቶች መካከል መባረክ ከብዙ ሰው መካከል መባረክ። መብራት ተቋረጠ። በተቻለን መጠን በምናገኘው ጊዜና ሰዓት ባለን ዋይፋይ እንጠቀማለን። ያው መብራት ተቋቋ ማለት ነው። ስለዚህ የሰላምታው ንግግር አስደንግጧታል። ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው የሚል ነገር ተናገረች። በቤታችን እንዴት ያለ ሰላምታ ነው ምን አይነት ሰላምታ ነው? በዚህ ምክንያት ታዲያ እግዚአብሔር አምላክ በመቤታችን ላይ ያሳደረው ጸጋ ለመቤታችን ብቻ አይደለም በዘርዋ ሁሉ ላሉት ነው እንጂ። እግዚአብሔርን በእምነት ለሚከተሉ ሰው ሁነው ለተፈጠሩ ሁሉ የድነት መገለጫ ሁና ተገኝታለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን የተገለጠባት ትልቋ ተራራ የህይወታችን ባንዲራ ናት። እናታችን ቅድስተ ቅዱሳን ድ ስለዚህ ጌታ ከአንቺ ጋር ነው የሚለው ቃል ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚለው ቃል በጸጋ ሙላት ውስጥ ያለፈች ደስ ሊላት የሚገባ ሴት መሆኗን ስታስበው ከመቅስፈት እንዴት ብሎ ህይወቷ እንደተቀየረ ከመቅስፈት እንዴት ብላ እዚህ እዚ ደረጃ እንደደረሰሽ ራሷ ተደንቃበታለች። ትናንትና የነበርንበት ነገር ትክክል አልነበረም። ዛሬ ግን እግዚአብሔር ወደኛ መጣ። ከወደኩበት አነሳይ ዛሬ ግን እግዚአብሔር ወደኔ መጣ፣ ሕይወቴን አስተካከለው። ደካማ ነበርኩኝ፣ ብቸኛ ነበርኩኝ፣ ረዳት ያጣው ነበርኩኝ፣ በበሽታ ውስጥ ያለፍኩ ነበርኩኝ። ምን ሰዎች አለ እንዲህ አይነት መታደግ እግዚአብሔር በቸርነቱ ሲታደገን እንዲህ አይነት ማዳን እግዚአብሔር በቸርነቱ ሲያድን ክብሩም በእኛ ላይ ሲገልጥብን እጅግ ድንቅና ግሩም ነው። ስለዚህ በዚህ መልኩ እመቤታችን ቅድስተ ቅዱሳን ማርያም የመልአኩ ንግግር ጭብጥ ያለውና እጅግ የሚደንቅና መንፈሳዊ እውነትም ከእግዚአብሔር የተላከ መሆኑን አምና ወዳ ተቀብለዋለች የጌታ ባሪያ እንደ ቃልህ የጌታ ባሪያ እንደ ቃልህ ይሁንልኝ ብላለች ማለት ነው። እና የእመቤታችን ረዴቷ የእመቤታችን በረከቷ በሁላችን ላይ ይደርብን። በተማርነው ትምህርት ሰላሳ ስልሳ መቶ አፍርተን የመንግስቱ ወራሾች እንድንሆን እግዚአብሔር እሱ ይፍቀድልን። በእናታችን በቅድስተ ቅዱሳን በድንግል ማርያም የጸሎቷ ቃል ኪዳን እግዚአብሔር በምሕረቱ እንዲጎበኘን የጀመርነውን ጾም ደግሞ ለፍጻሜ እንዲያበቃልን የእሱ ምህረትና ቸርነት አይለየን መብራቱ እስከሚስተካከል ድረስ እንጠብቅና ኢቲቭ ላይም መልሰን እንገባለን ማለት ነው ጠብቁን አሁን ግን በጨለማ ውስጥ ትምህርቱን ለመስጠት ትንሽ ያዳግታል ስለዚህ መብራቱ ሲስተካከል ተመልሼ እገባለሁ ማለት ነው እግዚአብሔር አምላክ በምህረቱና በቸርነቱ ይጠብቀን ይቆየን